ያለው አለ። ደግሞ እንስሳ ሰው እንዴት በዚህ ልክ እንትን ይላል። በጌታ ስም ማታ መከራውን ሲያይ ነበረ። ዮሐድ የተባለ ተሳዳቢ ነው። የእሱን እንትን አልቀበልም። እዮብ ዘሚካኤል ተሳዳቢ ነው ምናምን ምናምን። በጌታ ስም እኔ እንደውስ የሰደብኩትን አውጥቶ ቢያሳይ ስን አልገባችሁም፣ ማለት ነው እናንተ። አሁን አንዳንዶች ደነዞች ናቸው። አልገባችሁ ሀሳቡ እንደዛ ነው። አስገድለዋለሁ፣ እንዲ ፎቶህን ለጥፌ አስገድለዋለሁ አይነት ነገር ነው። እንትን ነው፣ ኔትወርክ ነው መሰለኝ እኔ ውጭ የነበርኩት መኪና ከአንደርግራውንድ ውስጥ እስኪወጣ ነበሩ፣ ኔትወርክ እንዳያቆረበኝ እና አይተናል። መጀመሪያም የዮሐድ ዲቤት ሲያቀርብ ኮሜንት ላይ ገብተን እቡይ፣ አንተ እውቀት የለህም የቲክቶክ ጎረምሳ ብላብላ ብላብላ፣ የሚሏቱን ቅድመ ሁኔታዎች አቁምና አገሳዋለው በምትለው የእግዚአብሔር ቃል አዲስ ኪዳን የግሳትህን መጠን እንለካው ነው በቃ። አገሰዋለ አለ እንዴ እኔ መጽሐፍ መጻፍ ቅዱስን ወልጬ እስላለ ገላቴ አንደማገሰው እስላለ። እና ሰዎች እ በወንድሞች ላይ የሚመጣ ነገር ማንም ማንም ማንም ማንም ማስፈራራት አይችልም፣ ወንድሞችን ማለት ነው። በእንደዚህ አይነት ጉዳይ አብዝህ በእንደዚህ አይነት ጉዳይ ሰው በለው የሚሆነው ራሱ ነው ማለት ነው። ይሄ የለጠፉት ሰዎች በሞላ እስልምና ላይ የሚሰሩ በጣም ብዙ ፊታቸውን የሸፈኑ ሰዎች አሉ። ከፕሮቴስታንት ማለት እነሱ እስልምናን እያንቋሸሸው አይደለም። ያው በልኩ ብንሄድ ማለት ነው እና አሁንም ጋሽ ቀለሜ ደፋር ከሆነ ይምጣ እንደው ቢወያይ መልካም ይመስለኛል። በሚያገሳው የወንጌላት ልክ ማለት እቡራ እና ሰዎች አድርሱለት። የዮሐድን ቪዲዮ ኮፕሊንክ አድርጉለት፣ ሼር አድርጉለት። ቤቱን ሁላ አካውንቱን ተንከባከቡት በደንብ አድርጋችሁ። በወንድሞች የሚመጣ እንደዚህ አይነት ሰፋጣ አይመቸንም። የምሬን ማለት በጣም መጣፈቅ። ትናንትና ግማሹን ለመስማት እየጣርኩ ነበረ። ከወንድሞቼ ጋር ተቀምጬ የነበር ላይቭ ጋስት በሌላ ለመከታተል ሞክሬ ነበረ። ገርላ ቡደ ገብረ ክርስቶስ እየተነበበ ገርላ አቦ እየተነበበ ገብረመንፈስ ቅዱስ እየተነበበ ዛሬ ወንጌል ተሰበከ የሚል ጀሌ ነው ያፈሩት። እንግዲህ ኖርማል አስተያየት ሳይሰጡ አንብበው ነው የወጡት። እና ግን ምንድን ነው የተባለው? ወንጌል ተሰበገ ዛሬ ይምጣ እስኪ ልብ ካለው። ያው እንግዲህ በልቶ በሚያገሳው ወንጌል ይወያይ። ይሄ ተራዱ ባልታው ነው ወይንስ ደግሞ የእግዚአብሔር ቃል የሚለው ነው? ይሄንን እንዴ በቃ እኮ ሜዳውም ፈረሱም ይሄው። የእግዚአብሔር ቃል አታውቅም። ካስከፈ ቀለም የእግዚአብሔርን ቃል አያውቅም። በቃ ካወቀ ይኸው ዮሐድ በስርዓቱ የድቤት ውይይት ጠይቆታል። በሱ ይወያይ እንደሆነ እናየዋለን ማለት ነው። ከዛ ውጪ ግን ወንድማችን ዮሐድን ፎቶን እንለጥፋለን፣ እንደዚህ እናደርጋለን፣ እንደዛ እናደርጋለን የሚሉ ማስፈራሪያዎች ከአገልግሎት በፍጹም አያርቁትም። ማንንም አያስፈራሩም፣ በዚህ ጉዳይ ማለት ነው። ማንንም ምንንም አያስፈራሩም፣ ምንም ስላልሆኑ እነዛ ሰዎች ማለት ነው። ውይይት የቀረበልን በእግዚአብሔር ቃል ነው እንጂ በዮሐድ ፎቶ ይለቀቅ አይለቀቅ የሚል አይደለም። በዚህ ልክ የእግዚአብሔርን ቃልን ፈርቶ ገድላት ላይ መደበቅና በዮሐድ ፎቶ ጀርባ ላይ መደበቅ አያስፈልገው። በተቻላቸው አቅም የምታውቁትም ሰዎች አድርሱለት። ዲቤት አር ለሚያስፈልገው ያው ዲቤት በቃ የሚያገሳውን የእግዚአብሔር ቃል ያክሳ በቃ ይምጣና ከሀ እስከ ከዘፍጥረት እስከ ራእይ ቢፈልግ ያው የእሱ አባቶች ሰባሊዮስና አርጌንስ ናቸው። መጥቶ ሰባሊዮስን ያክሰው የሰባሊዮስን ትምህርት እና ጥንቃቄ ቢያደርግ መልካም ነው፣ በማንኛውም ነገር ላይ ማለት ነው። አብሶ በወንድሞች በዚህ ጉዳይ ላይ በሚሰሩ ወንድሞች ዙሪያ ላይ በፎቶ በሌላ በሌላ ነገር ማንም ሊያስፈራራቸው ይችላል። ማንም ማለት ነው። አብሶ ዮሐድን ማንም ሊያስፈራራው አይችልም። ይሄንን እንድታቁ እንፈልጋለን። ቀለሜና ጀሌዎቹ ትምህርት ላይ መወያየት ሲያቅታችሁ የዮሐድ ፎቶ ላይ መምጣት አትችሉም። ማንኛውም ሰው ማለት ነው። ይሄንን እንዲያውቅ ክርስቲያኑም፣ ፕሮቴስታንቱም ሁሉም ሰው እንዲያውቅ እንፈልጋለን ማለት ነው። ይሄንን ልብ በሉ። ዘኩ ይሄ እንኳን ደህና መጣ እኔም ዘኩ ቤት ነው ያየሁት ዘካሪያስ ማለት ይሄ ወንድማችን ነው እሺ ዘኩ እንዴት አለ ሁሉ ሰላም አለው እግዚአብሔር ይመስገን ሁላችሁንም ሰላም ብያለሁ እንግዲህ ወግዚያችን ምን ያህል የወረዱ መሆናቸውን ደጋግመው ደጋግመው ደጋግመው እያሳዩ ነው ምን ያህል በቃ የወረዱ ሰዎች እንደሆኑ ማለት ነው በጌታስ እስከ ዛሬ ዮሐድ እስልምና ላይ ከተሳደበ ሲጀመር፣ በነገራችን ላይ ምናልባት እኮ ሙስሊሞችም ያላቸው ፎቶ ሊኖር ይችላል። ዮሐድ ለምንድን ነው እነሱ እንትን ያላሉት? በቃ ዮሐድ እንዳልተሳደበ ማስረጃ ይዞ እንዳወራ ስለሚያውቁት ነው ያልፖስተቱት። ግን አንተ ዛሬ የውይይት ጥሪ ሲያቀርብልህ ፍርሃትህን፣ እስልምናን ተሳድቧል ፎቶውን እለጥፋለሁ ማለት ዛሬ ነው። እንዴት ተዘምይልህ ከተሳደበ እንኳን ማለት ነው ለአንተ ውይይት ጥሪ ሲያቀርበልን ነው ትዝ የሚለኝ። የዋዴ መሳደቡ እና ተሳደበ ምትል ከሆነ ማለት ነው፣ ቀለሜ ወንክ ወይም ይሁን ያኛውም፣ ሁላችሁም በቀዛ ገዝት ላይ ያላችሁ የዋዴ እስልምናን ተሳድቧል ካላችሁ እስቲ አንድ ማስረጃ ስጡንና በሱ ማውራት እንችላለን። እስቲ አንድ ማስረጃ ማለት ነው። የተሳደበበትን እስልምና እና በጣም ምን ያህል አሳፋሪ የወረዱ ሰዎች እንደሆነ በዚህ ማየት ትችላላችሁ። ቀጥሉ ባሮጌ ምን ያህልም እኮ በእግዚአብሔር ቃል መሸማቀቃቸውን ነው የሚያሳዩት። በእግዚአብሔር ቃል በወንጌሉ ቃል ተሸማቀዋል። በቃ እነዚህ ሰዎች ጨርሰዋል፣ አይችሉም። በዚህ ነገር ላይ የእኔ ትምህርት ትክክል ነው ብለው መቅረብ አይችሉም። ኦርቶዶክስን ካልነኩ የሰው ፎቶ እንለጥፋለን ብለው እስካላስፈራሩ ድረስ በፍጹም እነዚህ ሰዎች በእግዚአብሔር ቃል ጠቅሰው ይሄን ከዚህ ብለው አመሳክረው እምነታቸውን ማስበት የሚችሉ ሰዎች አይደሉም ማለት ነው። እና ሰዎች ደግመን ደጋግመን እንደምንለው ይምጡ በእግዚአብሔር ቃል ላይ በትምህርት በድህነት ትምህርት ላይ ያወሩ። የድህነት ትምህርት ካልሆነ ጥምቀት ለድህነት የሚለው ጥምቀት የሰው ልጅ ስራ ነው የሚለው ትምህርት መጽሐፍ ቅዱስ ላይ ከሌለ ምን ያስፈረዋል? በቃ የለም አይደለ መጽሐፍ ቅዱስ ላይ የሰው ስራ ነው አይደለ? ሶ ይምጣ እንዳ የሰው ስራ መሆኑን ያፍታታው፣ ያብራራው። ከአርጌን ስም ያምጣው፣ በቃ ከሰባሊዮስ ስም ያምጣው። አባቶቹን ሰብስቦ ይምጣ ቀለሚ፣ ከዛ በኋላ ያስመስክል። እነዚህ እነዚህ ትምህርቶች የሰው ስርዓት ናቸው ብሎ ያምጣው። ዝም ብሎ እንዳመጣሉት ቤት እንደተከፈተለት፣ በቃ እልል እንደተባለለት ማውራት አይደለም። ፊለፊት ይምጣ። ይሄው እዚህ ተከፍቶ ተቀምጦል አጥር ዘቁ ምን እንደሚያሳይታቀለ እዚህ ጋር ማለት ነው። ሰው እንዲድን አይደል የሚፈልጉት ሰዎች? ሰው እንዲድን ቢፈልጉ ኖሮ የምርም የሰው መዳን ምንም መግደ አይሰጣቸው ሰው እንዲድን ቢሆን የሚፈልጉት ቢያንስ ይዋዲ ሙስሊም ለሙስሊሞች ወንጌል ነው እያደረሰ ያለው እዛ እስልምና ውስጥ ያለውን ትምህርት እያወጣ ነው ያሳያለው። ቢያንስ ይሄን ነገር እንደው ባይደግፈው እንኳን እንዴት ይሄን ታደርጋለህ ብሎ ፎቶን ፖስት ማለት አልነበረበትም የሰው መዳን ቢሆን ግድ የሚሰጣቸው ግን ጭራሽ ሁላችሁም እንድትታዘሙ ፈልገው ነገር ማለት ነው እነኚህ ሰዎች በተአምር የሰው መዳን ነገር አይደለም ግድ የሚሰጣቸው ምንም አይነት ግድ አይሰጣቸውም ስለ ሰው መዳን ማለት ነው ይህን ለመናገር ነው አንቺ ይቀጥል ይቅርታ ወይስ እዛ እኮ ጨርሰ ነው። የሆነ ሰዓት ላይ ድምጽ ዝም ማለብኝ፣ ጨርሼ ነው እንዴ? ቅዱስ ዮሐድ ዘንበለ ቲክቶክ እንደምን አሉ። ቅድስና ቤተ ክርስቲያን ቤተ ክርስቲያን ሰጠች ወይ ብሏል። ይወሪና የሚገርም ነው። እንዴት ናችሁ? እንዴት ዋላችሁ? እግዚአብሔር ይመስገን እውነት ሚስ ያደረግነው ነበረ ነበር ትናንት ከቅድስና ህን በላይ አንድ እነ ቀለሜ ቢኒያም እና ማኛ የሚባሉ ቀለሜ አንተን ውይይት ስላልተቀበለ አንተ ደግሞ ለቀለሜ ውይይቱን ስላቀበል ስላቀረብክለት በእግዚአብሔር ቃል ላይ ናና ቁጭ ብለን ይሄ የሰው ስራ ነው የአምላክ ስራ የሚለውን ነገር እንወያይ ስላልከው ፎቶህን ለጥፋለን እንደው ናዝሬት ነው የሚኖረው ናዝሬት ላይ ያሉ ሰዎች ልኩን ያሳዩታል እያሉ ነው አአ በጣም የሚገርም ነው። እና ሰው የውይይት ጥሪ አቅርበህለት ተወያይ ብለው ኦኬ ፎቶውን እለጥፋለሁ ልክን ያሳየዋል ምናምን ማለት ያው የፕሮ መለኪያው እና የፕሮ መጨረሻው ይሄን ነው። ኦኬ በሃይማኖት እና በትምህርት መቼም ቢሆን መቼም ቢሆን ሰውን መሞገት እና የምርም እውነት እንዳላቸው ማሳየት አይችሉም። ኦኬ ትልቁ ውድቀታቸውም እሱ ነው። ፖለቲካ ከፖለቲከኛ ጋር ስትውል ሃይማኖትም ትተ ፖለቲከኛ ነው የምትሆነው። እና አሁን እንግዲህ የቤተ ክርስቲያኒቱ ዲያቆናት የቤተ ክርስቲያኒቱ ቆሞስ ምናምንም ምናምንም ይምጣ ለውይይት እንግዲህ ተጠብቃለሁ ምናምን ብሎ ጉራ የሚነፋ ሰውዬ የማይነካ ነገር ነካ። ሲያቀብጠው ማለት ነው፣ ሲያንቀጨቅጨው የማይነካ ነገር ነካ። እሱም በሃይማኖት ጉዳይ መጣ ማለት ነገር ሃይማኖታችን የማንደራደርበት ትምህርታችን እንደሆነ በሚገባ ሊያውቀው ይገባል። ኦኬ ን ጥምቀት የሚባል የሰው ሰራሽ ትምህርት ነው ብሎ ተናገረ። ኦኬ የሰው ሰራሽ ትምህርት ያልከው የጌታችን ኢየሱስ ክርስቶስ የማዳን ትምህርቱ ነው። ኦኬ በዚህ ጉዳይ ደግሞ ክርስቲያን ሆኖ የሚደራደር ማንም የለም። ስለዚህ ከመጣ ማረም ታምጣ። እንግዲህ አንዴ አቡክተዋል፣ መተ ትጨርሰዋለህ። ውይይት ላይ ተብሎ ውይይት ጥሪ ሲቀርብልም አይብራዘ ምን አለ ፎቶው አለን። ውይይቱ ከተቀበልከው ስዩ ካልተቀበልክ ግን ፎቶው ስላለን ችግር የለው። እኔኮ በውስጥ ልክላችሁ ነበር፣ ምንም ያን ያክል አያሳስብም ነበረ። በውስጥ ልክላችሁ አለው። እስቲ በፍሬ ማሰርታችሁ ለጥፉት እና ምን እንደምታመጡ እስኪ እናያለን። ደግሜ ነው የውይይት ጥሪ ማቀርብ ልቃለሚ እስቲ ፖስቶ እና ዞሮ ዞሮ አሁንም ድጋሚ የውይይት ጥሪ አቀርብልሃለሁ። የምርም አቅሙና ሞራሉ ኖሮ የምርም የማምንበት እምነት በመጽሐፍ ቅዱስ የተመሰረተ ነው፣ መጽሐፍ ቅዱሳዊ ነው ብለህ የምታምን ከሆነ አሁንም ጊዜው አልረፈደም። የውይይት ጥሪውን ተቀበል። በፈለክበት ቤት አሁን ከውስጥ ምናምን የሚታረጋላች ምናምን ብሎ እንደ ምክንያት እየተጠቀመ ስለሆነ ከውስጡን ተው የምትፈልግበት ቤት መርጠ እንወያያለን። ቤቱ ራሱ በአንተ የዋህዴን እንደ አዲስ ጀምሮ ይንን ሪከርድ የምታደርጉ ሪከርድ አድርጉና ንገሩት ከሆስቱን ትቶታል። የፈለክበት ቤት ድቤቱን ታደርጋለህ ብሎታል። ይህንን ሪከርድ አድርጉና ፖስት አድርጉት የዋህዴን በራሱ ይሰራበታል። እንደ አዲስ ድገምላቸው ያ አክቹዋሊ እንትን ያደርጉታል ብዬ አስባለሁ። አሁንም ደግሜ እንትን ልበለውና አሁንም የምርም ትምህርቴ ከመጽሐፍ ቅዱስ የተቀዳ ነው፣ የማምንበት እምነት እኮራበታለሁ። ኦኬ ያለ ጥርጥር መጽሐፍ ቅዱሳዊ ነው ብለ የምታምን ከሆነ ከሆነ በየትኛውም ቤት ምክንያቱ ክሁስት ውስጥ ምናምን ምክንያት እንዳይሆን አንተ በፈለግከው ቤት ከፈለክ የሆን ኢማኛም በል ከፈለክ ማን ነበረ ያ እንትና ቴዲ ሀዋሳ ቤት በፈለገው ቤት ሊሆን ይችላል። ጥምቀት የምርም የሰው ስራ ነው ወይስ ደግሞ የእግዚአብሔር ስራ? በተለይ ጥምቀት ለድህነት ነው የሚለው የሰው ስራ እንጂ የእግዚአብሔር አይደለም የመጽሐፍ ቅዱስ ትምህርት አይደለም የሚል ሀሳብ ስላነሳ በዚህ ርዕስ በምትፈልግበት ቤት አሴ ሞደሬተር አድርገ ድጋሜ የውይይት ጥሪውን ያቀርብላለሁ። ፎቶ ደግሞ እኔን በውስጥ ብትጽፍልኝ እኔ እልክልሃለሁ ማለት ነው። ፎቶ አሪፍ ፎቶ እልክልሃለሁ። ችግር የለውም አያሳስብም። እና ተወዳጆች ማንም በአይናችን አይመጣም። ማንም ማለት ማንም በዮሐዴ አይመጣብንም። የምሬን ነው የምነግራችሁ። የፈለገውን ማድረግ ትችላላችሁ። የፈለገውን ማለት ትችላላችሁ። ማንም ግን በወንድማችን ዮሐድ አይመጣ። እስከ ጥግ እንሄዳለን፣ እስከ ማንኛውም ነገር ማለት ነው። ውይይቱን ከፈለገ እንደ ማንኛውም ተራጴንጤ ይወያያል። ውይይቱን ግን ካልፈለገ እንደዚህ ግባ እንደዛ ገባ፣ የትኛውም የምትደበቅበት ቀሚስ አይኖርም ማለት ነው። ያው ፍሬንድህን ስሙን ጠርተከዋል። እንግዲህ እዛ ስም ላይ መደበቅ ትችላለህ ማለት ነው። ግን ፈጽሞ በፎቶ አትደበቅም፣ በዮሐዴ ፎቶ አትደበቅም። እንልክልሃለን ካሰኘ ማለት እንጂ ውይይት ተፈርቶ እኔ ዮሐዴን ፖስት አርጓለሁ አንተም ፖስተው እንትም ፖስተው የሚባል ተረት ተረት የለም። ብዙ መደበቂያዎች ነበር። በታቦት ተዋይ ስትባል አመጣጡን አልክ በመስቀሉ ቅዱስ ነው አይደለም የሚባለውን ተጠየቅ አመጣጡም ብለ ተሸውዳል። አሁን ግን እንግዲህ በቅዱስ ጥምቀቱ የሰው ስራ ነው አይደለም የሚለውን እንደው በዮሐዴ ፎቶ እደበቃለሁ ብሎ ማለፍ አይቻልም፣ እና አድርሱለት። እኔ ደግሞ ደናርጎ ቦሉከኛል ፈጣሪ ይመስገን። እንግዲህ ቻሉት እናንተ ሁሉንም ነገር አድርሱለት። ግድ ዮሐዴ እግዚአብሔር ያክብርልኝ። እግዚአብሔር ይጠብቃ አንተንም፣ እዮብና ቶኒዬ ሰላም በሉ። ጋይ ጋይስ ሰማለሁ። አዎ አዎ፣ እጭ እሰማለሁ፣ እሰማለሁ። ምንድነው ጉዱ አሁን? አይደል እንደ ማየው አንተ። ኧረ ወይኔ! አሁን እንዳጋጣሚ እኮ ነው፣ ድንገት ሳይ ከዛን የዘኪን ቪዲዮ አይቼ ቀጥታ ያንተ ላይ መጣልኝና ላይቭ ማታ የተወሰነ አይቻቸው ነበር እና እንዲህ እንዳሉ አልሰማውም ነበር። እውነት ለመናገር በዚህ ልክ መከራቸውን እንዳዩ እንደተጨነቁ አልተረዳውም ነበረ እና አንዳንድ ተስቀው ማይታለፉ ደግሞ ሲሬስ የሆኑ ጉዳዮች አሉ እና መሄድ ካለብን መሄድ ያለብን ማለት እስከ ጥግ ድረስ የምንሄድባቸው ጉዳዮች አሉ እና በጣም የመሀይምነት ጥግ ፎቶንውን ትለጥፍና ትሰብካለህ አለ። ምንድን ነው በፎቶ የምትሰብከው? እኔ ሰው እንዴት እንደዚህ በዚህ ልክ ንፍጣም ይሆናል? በጌታ ስም እና፣ ምድረ ዳይፐራ የፈለጉትን ጥግ ድረስ መሄድ ይችላሉ። እንደው ቀለሜም ሆነ ዮኒ እዛ የተሰበሰቡ ቢኒ ቢኒን ተውት፣ እንትን ነው የሄዱትን ይሄድ ማለት የመጣላቸው አቅማቸው የፈቀደላቸውን ድረስ ይሄዱ። ከዛን ግን እውነት ለመናገር እንተያያለን ማለት ነው። ይሄ የቀልድ ጉዳይ አይደለም። ከዚህ በፊት ምን እንደተፈጠረ ታውቃላችሁ እና ያንን ነገር እንፈጥራለን ነው ሀሳቡ። ያን ያህል የተደበቀ አይደለም። እኔ ኮሜንት እዛ ዘኬም ላይ እኮ ጽፌያለሁኝ። የምን ፎቶ ልጁ ራሱ አጠገቤ አደለን? ለምን እዛው አሜሪካ አልክለትም? ግን በጣም ነው ያናደደኝ ማለት ያናደደኝ እንዲህ ማለታቸው አይደለም። ያናደደኝ ይሄ ሰው ለማስጠቃት የሄዱት ርቀት ነው። እና ይሞክሩት፣ ለማንኛውም ይሞክሩት። እሱ እንተያያለን ቀለሜ ግን እኔ ማታ ጋዲ ምን ነበር ያለው ጡረተኛ ምናምን ነበር ያለው። እኔ ግን አልስማማም። ጡረታው ላይ ዳይፐር የሚጨመርበት ሰው እኛ፣ ማለት እኔ፣ መናገር ከፈለግን ጥግ ድረስ መናገር የምንችል ሰዎች ነን። ይሄ መዘርጠጥ ምናምን እነዚህ ነገሮች አልፈናቸዋል ብለን የተውናቸው እንጂ ይሄ ማስፈራራቱ ወዘተ ምናምን ጉዳያችን አይደሉ። ግን ካስፈለገ፣ ለምሳሌ በደንብ ማለት ነው እስልምና ላይ የሚሰሩ ፕሮቴስታንቶች ማንነታቸውን በመረጃ ሳይሆን በተጨባጭ ማሳየት የዝም ብሎ መረጃ ማቀበል ሳይሆን በማስረጃ እንዲ ነው እንዲ ነው ብለን መስጠት የምንችላቸው ሰዎች አሉ። ግን አናረግም። እኛ በሱ አናስፈራራ። ብልግና ነው። በሀሳብ ማሸነፍ ሲያቅት እንዴት ነው? እዛ እንትን ላይ ስለሚሰራ ፎቶውን ለጥፈን ምናምን ናዝሬት ነው ያለው አለ ደግሞ እንስሳ ሰው እንዴት በዚህ ልክ እንትን ይላል? በጌታ ስም ማታ መከራውን ሲያይ ነበረ። ዮሐድ የተባለ ተሳዳቢ ነው። የእሱን እንትን አልቀበልም። እዮብ ዘሚካኤል ተሳዳቢ ነው ምናምን ምናምን። በጌታ ስም እኔ እንደውስ የሰደብኩትን አውጥቶ ቢያሳይ፣ ዮሐድ የሰደበውን አውጥቶ ቢያሳይና ና እንዲህ ስለሰደባችሁኝ ቢል ጥሩ እኮ ነው። ግን በምን ሰበብ ምክንያት ያድር ምን ያሳብ ላለመቀበል ማለት ነው እና የብልግናችሁ ጥግ እዚህ የመጣችሁ አንዳንዶች አታስመስሉ። እኔ እንደዚህ አይነት ነገር ምንም ነው የማይሰማኝ። እንደው ተሳደብክ ምናም ናም እንደዛ አጉላዛይ ምናምን አትሆኑ አንዳንድ ፕሮዎች ማለት ነው እዛ እንትናችሁ። ይሄ ዳይፐራ የሚሳደበውን የሚያደርገውን ነገር ምንም አልመሰላችሁ። ሰው የማስገደል እቅድ ኮ ነው ሀሳቡ። ገብቷችኋል? ግን አስገድለዋለሁ እኮ ነው አላማው። እነዚህ እኮ ሞኞች ናቸው፣ አይገባቸውም ጌታል ሐሳቡ እንደዛ እኮ ነው። ክርስቶስን አልገባችሁም ማለት ነው እናንተ። አሁን አንዳንዶች ደነዞች ናቸው፣ አልገባችሁም። ሐሳቡ እንደዛ ነው። አስገድለዋለሁ፣ እንዲ ፎቶን ለጥፌ አስገድለዋለሁ አይነት ነገር ነው። ስላልገባችሁ ነው ማለት ነው። ምድረ ፍርድ ለህሊ ማለት ይሄ ምን መሰላችሁ ታሪኩን ምናምን በደንብ ለማታውቁት፣ የሆነ ሰዓት እኔና ሀንኤል እየተወያየን ነበረ። እነሱ ቤት ነው ማን ጋ ነው? አይቲንክ ናትናኤል ልዩ ኤል ቤት ይመስለኛል። እየተወያየን ነበረ። ዘን መሀል ውይይት ላይ አስወረደኝና ድጋሜ ገብቼ እንግዲህ አስወረደኝ፣ ድጋሜ ገብቼ ነው ዘን አሁን ምን እንደሚሉ ስሙ ከሆነ የሆነ

በመጀመሪያ ሰምታችሁታል። የደብተራ የጠንቋይ ልጅ ምን ብዬ ነው ምጥልህ? ነው ነቅዬ ነው ምጥልህ። አሁንም ብሎክ አድርገን ስርአት ተማር። ስድነት አይጠቅመም። እሺ ስድነት አይጠቅምም። እሺ ሁለት ወንድማማቾች አውሩና፣ ደቂቃ ሲሰጥ ታወራለህ አውራለሁ ብለህ ብትል የደብተራ የጠንቋይ ከድሮ ጀምሮ ሲሳደብ የነበሩ። በነገራችን ላይ እኔና እዮባ ድምጻችን ከሰማህ በቃ እንዲህ ነው። ይደነግጠው ከድሮ ጀምሮ በቃ የሆነ ሰዓት ግዝ ትችላለ ወይስ አስችልም? ይሄ ለሉ ክሌቱ ፍጡራን ስፋ ተፈጣሪ ይደሉ የሚለውን ሀሳብ ተወያይተን ነበረ ከሱ ጋር ከዛች ቀን በኋላ በቃ እንዲህ ጠምዶ ይዞናል። ይሄ ሰው ማለት ነው እና ደብተራ ይላል፣ ጠንቋይ ልጅ፣ የጠንቋይ ልጅ ይላል ምናምን እያለ ይሳደባል። ከድሮ ጀምሮ እንደሚሳደብ እኔ ማሳያ ማስረጃ ላመጣለት ይችላሉ ለአንድ አንድ አንድ አንድ እሱ ግን ለናሙና እሱን ስሰድበው ምናምን ወይም ስንሰድበው ግን ሊያመጣ አይችልም ማስረጃ ሊያመጣ አይችልም። ተሳዳቢዎች ናቸው ምናምን ሊል ይችላል። ው ጠንቋይ የጠንቋይ ልጅ ምናምን እያለ የሚሳደበው ግን እሱ ነው የነበረበት እሱ እራሱ ስለሚያውቅ ማለት እኔ በማስረጃ ላሳይ እችላለሁ። ሁልጊዜ እንደሚሳደብ እሱ ተሳዳቢ ነው ምናምን ይላል። አንድ ማስረጃ ግን አያመጣም። በእርግጠኝነት ከዚህ አንጻር የሚታይ ነው። ውይይት ሲቀርብልህ ፎቶውን እለጥፈዋለሁ ምናምን ብለህ ማንንም አታስፈራራም። አሁንም በእርግጥ ረግም አቅርቤ ላለው መቀበል ነው እንግዲህ ምንም ማድረግ አይቻልም። ትምህርት ሲያቅታችሁ ማስፈራራት ከሆነ ስራችሁ፣ ይኸው ህዝብ ራሱ ያያችኋል ማለት ነው ለሃይማኖት ለትምህርት ግድ እንደሌላችሁ ሰውን በቃ ማጃጃል፣ ኦኬ በሰው ነፍስም በራሳቸው ነፍስም መጫወት ብቻ እንደሆነ አላማችሁና እቅዳችሁ ሰው ያይላችኋል በቃ ፔሪድ ከዚህ አንጻር የሚታይ ነው ዮሐድ ዲያቆን ካልሆነ አልወያይም ማለት ሲል ስለነበረ ሰዎች ይሰማል እኔ ወደ ስራ አልገባ ነበር ገባ ለሻን ሻን ይቅርታ ዲያቆን ካልሆነ አልወያይም ሲል ስለነበረ ይኸውም ሞኬም ያቀርብለታል ያቀርበለታለን ሁለቱም ዲያቆን ናቸው። ከሁለት አንዱም ይቀበል እሺ። ይህንንም ሰበብ ከፈለገ ማለት ነው፣ ምንም አይነት ሰበብ እንዳታሳብብ ነው የምናደርገው። ቀለሜ ማለት ነው ምንም አይነት ሰበብ አታሳብብም። ይኸው ዲያቆን አልክ፣ ዲያቆን ያቅርቡልሃል። ናታኔም ሞኬም ያቀርብልሃል፣ ዲያቆን ናቸው። ተቀበል። ይነሱን እሺ። ይቅርታ ጋ ከሰማችሁኝ ስራ ልጀምር ስለሆነ ቻው ልላችሁ ይሰማል።